በካቶክቲን ክሪክ የአልኮል መጥመቂያ ፋብሪካ ዛሬ የስንዴ አጃ የሚለነቀጥበት ቀን ነው። የአጃ ስንዴው ሲለነቀጥ የትኩስ ዳቦ መዓዛ ይሰጣል። ቤኪ ሄሪስ የካቶክቲን ክሪክ ፕሬዝደንትና ዋና ጠማቂ ናቸው። የአጃ ስንዴ አልኮል ለመጥመቅ የዋለ የመጀመሪያው እህል ነበር። ከዛ ነው አልኮል መጠመቅ የጀመረው። በቨርጂኒያ ከአጃ ስንዴ ውስኪ መስራት የተጀመረው ሀገሪቱ ታሪፍ መጣል ከመጀመሯ ከመቶ ዓመታት በፊት ነው። በውጭ ምርቶች ላይ ታሪፍ እንዲጣል የመጀመሪያውን ደንብ የፈረሙት የመጀመሪያው የአገሪቱ ፕሬዝደንት ጆርጅ ዋሽንግተን ናቸው። ታሪፍ በአሁኑ ፕሬዝደንት ዶናልድ ትራምፕ ደግሞ በካናዳ ላይ 25 በመቶ እንዲሁም በሜክሲኮ ላይ 25 በመቶ ታሪፍ ተጥሏል። የፕሬዝደንቱ ታሪፍ ይህ ፋብሪካ ምርቱን ወደ ውጭ ለመሸጥ የሚያደርገውን ሙከራ አስተጓግሏል። ዋና ጠማቂዋ ቤኪ ሄሪስ ይህ ወደ ውጭ ገበያ ማቅረብን አዳጋች አድርጓል። ምክንያቱም የእኔን ምርት የሚገዛ ሁሉ ታሪፍ መክፈል አለበት፣ ይህን ደግሞ አያደርጉትም። ወደ ሜክሲኮና ካናዳ መላኩ ብቻ ሳይሆን አዳጋች የሚሆነው ጥሬ እቃ ማግኘትም እንዲሁ አስቸጋሪ ይሆናል። እነዚህ ጠርሙሶች አሜሪካ ውስጥ ቢሰሩም ወደፊት ማግኘቱ አስቸጋሪ ሊሆናል። ተለቅ ያሉ አምራቾች በተለምዶ ሜክሲኮና ቻይና ስር የሆኑ ጠርሙሶችን ይገዛሉ። ከአሜሪካ ምርጫ በኋላ ግን ከአሜሪካ ኩባንያዎች መግዛት ጀምረዋል። በድጋሚ ዋና ጠማቂዋ ቤኪ ሄሪስ፣ የአሜሪካ ሰር ጠርሙሶች በመጪው ሁለት ወራት ውስጥ ሊያልቁብን ይችላሉ ምርታችንን ለመቀጠል ከውጭ የሚገቡትን በከፍተኛ ዋጋ መግዛት ይኖርብናል። ቤኪ ሄሪስ እና ስካት ሄሪስ ወደ ሜክሲኮ እና ካናዳ ለመስፋፋት ያላቸው ሕልም ተጨናግፈዋል። የካናዳ ሱቆች አሜሪካ ስር የሆኑ አልኮሎችን ከመደርደሪያቸው ላይ እያስወገዱ ነው። ስካት ሄሪስ የፋብሪካው መስራች ናቸው። ከፈረንሳይ የሚገዙን ሰዎች አግኝተል ልንልክ ዝግጅት ላይ ነበርን። ነገር ግን ፈረንሳዊ አከፋፋይ የአሜሪካ ምርትን በዚህ ወቅት ማስገባት ጥሩ እንዳልሆነ ነገረን። ፕሬዝደንት ዶናልድ ትረምፕ ታሪፍ መጣሉ የዓለም መሪዎች ሕገወጥ ፍልሰትንና የአደንዛዥ እጽ ዝውውርን ለመግታት እንዲነሳሱ ያደርጋል ባይ ናቸው። ሜክሲኮና ካናዳ ካደረጉት በላይ ተጨማሪ እንዲያደርጉ እንፈልጋለን። የፈንትነል ሕገወጥ መድኃኒትና አደንዛዥ እጽ ወደ አሜሪካ እንዳይገባ ማስቆም አለባቸው። የፕሬዝደንቱ ደጋፊዎች ታሪፍ ለምን እንደሚጣል እየገባቸው ይመስላል። ማይክል በርናኪ ድምፃቸውን ለትረምፕ ሰጥተዋል። ታሪፍ በሌሎች ጉዳዮች ላይ ለመደራደር አስፈላጊ ነው። እኛ ከሌሎች ሀገራት ስንገዛ፣ እነርሱም ከእኛ ሲገዙ ፍትሐዊ እንዲሆን ታሪፍ አስፈላጊ ነው። የአክሲዮን ገበያው ሁኔታ ማይክል ከሚሉት በተቃራኒ ነው። ዎል ስትሪት ለተከታታይ ሁለት ቀናት አሽቆልቁሏል። ደዝመንድ ላችማን ከአሜሪካ ኢንተርፕራይዝ ኢንስቲትዩት የአክሲዮን ገበያው በማሽቆልቆሉ አስተዳደሩ የያዘውን የንግድ ፖሊሲ እንዲለውጥ ያደርጋል የሚል ተስፋ አለ። ምክንያቱም የንግድ ጦርነት ሁሉም የሚከስርበት ሁኔታ ነው። እስከዚያው ግን ላችማን እንደሚሉት አንዱ ሀገር በሌላው ላይ ታሪፍ መጣሉን ይቀጥላል። ካሮላይን ፐርሱቲ ለላከችው ዘገባ እንግዲ ወልዴነኝ ዋሽንግተን ዲሲ